አሰላሙ አለይኩም ወረህመቱላሂ ወበረካቱህ እና የተከበራችሁ የቻናል ተከታዮች፣ እንደት ናችሁ? ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው፣ አልሐምዱሊላሂ። ሼር፣ ላይክ እያደረጋችሁ ለምታበርታቱን ከልብ እናመሰግናለን። ዛሬ ውሏችን ከእናንተ ጋ ይሆናል ማለት ነው። ምሳ አብረን እንስራ። ያው ብዙ ጊዜ እኔ አትክልት ወይም ምስር ወጥ ነው የምሰራው ማለት ነው። እና አብረን እየሰራን አብረን እንቆያለን ማለት ነው። እዚ ጋር እንደምታዩት ጎረቤቴም ነበረች ጓደኛዬ ማለት ነው ጎረቤትም ጓደኛ የምናት በነገራችን ላይ በዚህ አጋጣሚ ጓደኛ ስላችሁ ያኔ የሰው ልጅ አንዳንድ ጊዜ ረጅም አመታወቃችሁ ስለቆያችሁ ብቻ ሳይሆን፣ ድንገትም ታወቃችሁ ተገናኝታችሁ ደህና ጎረቤት ደህና ጓደኛ ትሆናላችሁ ማለት ነው። ስለዚህ ከዛሬ እሷ አጋብረን ምሳ እንሰራለን ማለት ነው። ሼርና ላይክ እያደረጋችሁ አበረታቱን። ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኖላለሁኝ ማንኛውም ነገር በለቀቅን በሰዓቱ ወደ እናንተ እንዲደርስ የደወል ምልክቱን ነክታችሁ ቤተሰብ ሆኑን። እዚ ጋ እንደምታዩት ሽንኩርት እሷም እየላጠች ነበር፣ እኔ ደግሞ ድንች እየላጥኩ ነበር። በቃ እኔ ድንች መክተፍ ጀመርኩኝ፣ እሷ ደግሞ መላጥ ጀመረች። ተቀያየር ነው ማለት ነው። ያው ድንች ፋ እንትን አላወጣንለትም ስንከትፍ እንትንም ዲዛይን ማለት ነው። ዝም ብለን ነው የተጠቀምነው። ምክንያቱም ግማሹን እንትን ለወጥ ስለነበረ ያን ያክል ፈከሳ አላደረግንበትም ማለት ነው። በጥቅሉ አብረን እንስራ እያልኩኝ ውሏችን ከእናንተ ጋር ይሆናል ማለት ነው። በነገራችን ላይ ውጭ ላይ ምግብ ስትሰሩ በጣም ነው ደስ የሚለው። እኔ ከውስጥ ስሪ ከምትሉኝ ውጭ ላይ በረንዳ ላይ ብሰራ ነው የምወደው፣ ብሰራም ነው ደስ የሚለኝ ማለት ነው። አብዛኛዎቹ ልጆች እንዴት ውጭ ላይ ምግብ ይሰራል የምትሉ ልጆች አላችሁ። በረንዳ ላይ እንዴት ይሰራል ትላላችሁ። ምናልባት አረብ ሀገር ሆናችሁ ክሽን ስለምትሰሩ ወይም እቃቤት ስለምትሰሩ ይመስለኛል። እኔም ሰሳረ ኑር ያለሁ ነገር ግን ሀገራችሁ ስትመጡ ደግሞ ውስጥ ቤት ውስጥ ከምትሰሩ ውጭ ነው የምትመርጡ። በእርግጥ እኔ አንዳንድ ጊዜ ቤትም እሰራለሁ፣ በስቶፕ ማለት ነው። ግን ውጭ ላይ ሆናችሁ በክሰል ስትሰሩ አንደኛ የምግብ ሽታ ቤታችሁን አያፍነም፣ ሁለተኛ ደግሞ በቃ ለራሳቸው አየር እየተቀበላቸው ስለሆነ ደስ ይላቸዋል። ቁጭ ብላችሁ ስትሰሩ ማለት ነው። ቪዲዮ ፍጥነት ላይ የማደርገው ቪዲዮ ሰረዘም ስለሚል ለዛ ነው እንሻአላህ ለእንትላ ለማለት ፍጥነት ላይ ላለማድረግ እሞክራለሁኝ። ከተወሰነ ፓርት ላይ ፍጥነት ላይ ላደረኩትም ነበረ ዝም ብዬ ነው ያደረኩት። ያው ከዛ በኋላ ነው ትንሽ ፍጥነቱ የሚጨምረው ማለት ነው። ቪዲዮ ስለሚያደርግና ለዛ ነው እሺ። ዶች እና እዚጋ ጓደኛዬ ጋ ወይም ጎረቤቴ ጋ እያወራ ምናምን ነበረ፣ ሰኒታ ነበረ ያው ኢትዮጵያ ስትመጡ ቁጭ ብላችሁ እያወራችሁ ስትሰሩ ደግሞ እሷም ልጆቿን ይዛ ዛ ልጄን ይዤ ደስ ይላል እላቸዋለን። አሁን እዚህ ጋ ሽንኩርቴን ልጣ ነበረ። እኔ ልከትፍ ነው። አቀራረብ ያለውን የሚቀርበውን ነገር ምናምን የምንሰራራበትን ማቴሪያል እሷ እያቀረበች ነበር። ምክንያቱም ምሳ አንድ ላይ ነው የምንበላው ዛሬ ተባብለን በአንድ ነው የሰራ ነው ማለት ነው። በዚህ መልኩ ሽንኩርቴን ስር ፓርት ስሩ ላይ ያለውን እሱን እየቆረኩኝ አወጣጣሁለት ማለት ነው። ከዛ ምንድን ነው የማደርገው? ከትፋለሁ። ከከተፍኩኝ በኋላ ወደ ብረት ሲጨምር አቁላልቼ ድንች ወጤን እሰራለሁ ማለት ነው። ያው ስሰራ አብራችሁ ትሆናላችሁ። መጨረሻ ላይ ነጭ ሽንኩርት ቀጥቅጭ ይጨምራለሁ ማለት ነው። ነጭ ሽንኩርት ያው ታውቃላችሁ፣ እኔ ወጥ ስሰራ ነጭ ሽንኩርት ይጨምራለሁ። አንደኛ ጣዕም ይሰጠዋል። በቃ መውጫችሁ ላይ ምናምን ከበሰለ በኋላ ነጭ ሽንኩርት ቅጥቅጥ አድርጋችሁ፣ ጫው ጨምራችሁ ማንኛውም እንትን ላይ ወጥ ላይ የአትክልት ላይ ብቻ አትጨምሩ እንጂ ይጣፍጣል ማለት ነው። በዚህ መልኩ ሽንኩርቴን ከተፍኩኝ እላቸዋለሁ። ያው ማሽን በሉቴ ኔጅ ያደቃል ቢላውም በጣም ትመች ነበረ። ከዚያ በዚህ መልኩ ሽንኩርቴን ከትፈዋለሁ ማለት ነው ውዶቼ። ሁላችሁም ሼር አድርጉልኝ። አበረሳቱኝ ባለፈው በሰራሁት ቪዲዮ እንዲሁም አብዴን ፕራንክ አድርጌው ነበርና ፋፊ የተያትስሪ ምናምን ላላቸው ልጆች እንዲሁም ደግሞ በዚሁም ሌላም ቪዲዮ ስሪ ምናምን ብላችሁኛል። እንሻላህ እንሞክራለን ማለት ነው ውዶችዬ፣ ያው ብዙ ጊዜ እኔ ፕራንክ እንደዚህ ሰርቻ አላውቅም። አንደኛ እንደዚያ አይነት ነገር ትንሽ አንድ ትሕቴም ለትዳር ጥሩ አይደለም ምናምን ብላለች። አዎ ትክክል ነው። ፕራንክ ምናምን ስንሰራ ያው ያለ ነው፣ ግን ግዴታ ሶሻል ሚዲያ ላይ የሚጠቀም ሰው ደግሞ ይሄንን አምኖ መሆን አለበት ማለት ነው እና ማመን አለበት። ሌላ ምን ላቸዋለሁ? ያው ፕራንክ ማድረጌ አይቀርም ይቀጥላል። እዚጋ እንደምታዩት አትክልት የምንሰራበትን ደግሞ በረጃጅሙ ነበር፣ ሽንኩርቴን እየከተፍኩኝ የነበረው ፌርሜሎ ምናምን የምንሰራራበትን ማቴሪያል እያመጣች ነው ጎረቤቴም። ከዛ የእሷም ልጆች ሰብሪናም እየረበሹ ነበረ። ሰብሪናም እዛ እየተጫወተች ነው። ወደ እኛ ጋር ስትመጣ እንመልሳታለን። እዛ ስትደግሞ ትመጣለች አያት እንደምታወት አገባቷ ይይዛታል። በቃ በጣም ስረብሽ ነው ያለችው። እና በዚህ መልኩ እዚህ ጋር በጣም ፍጥነት አድርጌበት አለውኝ። ቪዲዮው እንደነገርኳቸው በጣም ሲረዝም ማለት ነው ሻርፕ በነገራችን ላይ ፍጥነት። ጉድፍድፍ ሲልብኝ ወደ ላይ ነበረ ጸጉሬን ራሱ ያሰርኩት ሻርፕ ይበል በደንብ አለበስኩት። ያጋጥመላ አንዳንድ ጊዜ ያው ፍጥነት ላይ ስለሆነ ያን ያክል ብዙም አልታይም ማለት ነው ውዶች። ይሄ በምታዩት መልኩ ምግባችንን እየሰራን ነው። በአባም ትንሹ እንደምታዩት እዛ ጋ እኔም ልስራ እያለ አጠገባችን ነበረ። በቀሎና ጥንቅሽ በምታዩት መልኩም ደግሞ ደርሷል። ኑ እንብላ፣ ረስቸዋለሁኝ። ኑ እንብላ ሳላችሁ ማለት ነው። እንብላ ደርሰዋል። አሁን የበቀሎ የጥንቅሽ ወራት ነው። በጣም ደስ የሚል ወራት ነው ማለት ነው። አሁን የምትገቡ ልጆች ወደ ሀገር በጣም እንትን ናችሁ፣ ድለኞች ናችሁ። ምክንያቱም አሁን ላይ በርጥብ ሰዓት የሚገባ እድለኛ ነው፣ ለሁም ብለው እና አሁን ደስ የሚል ጊዜ ነው። ለሀገራችሁ ላ ያብቃችሁ ያሰባችሁ ማለት ነው። እዛ ጋር እንደምታወት አብዲ እና ጓደኛውም ነበሩ። አብረ ቁጭ ብለው ስልክ ምናምን እያዩ ካሜራ ላይ ገባን ምናምን እያሉ ነበረ። ካሜራውን ፊት ለፊት ነበረ። እንዲሁም ሳዳም ነበረች፣ ያው ፊት ለፊት የወረባቦዋ ማለት ነው። ወረባቦዎች በነገራችን ላይ ባለፈውም ተናግሬ ያለው መሻላ በጣም መልካም ሰዎች ናቸው። ከምነግራችሁ በላይ ማለት ነው። እና ብዙ ጊዜ ራሱ እህቴ የሚወረባቦ ልጆች እቃ ምናምን ትዕዛዝ ሲመጣ ታደርሳለች። እና ወረባቦችን መሻላ በጣም ብዙ ጊዜ ስታደንቃቸው ነው ምሰማው። እና መልካም ሰው ናቸው። በዚሁ አጋጣሚ ጎረቤት ሴ ወይም ደግሞ እዝሁ ስላለች ሳይሆን በቃ የራሳች አደለ የራሳችሁ የሆነ ሰውን እንትን የምትሉት ነገር አለ እና በጣም መልካም ሰው ናት። ውሏችን በዚህ ነው የምንውለው፣ እላቸዋለሁ እኔ የሆነ ስራ ስሰራ ባለቤቴ ወይም አብዚ ከሌለ ልጄን ይዛለኝ ወይም ደግሞ እኔ ልጅ ከያስኩኝ ግቢ ሳይቀራ አጽድታ ጥርግርግ አድርጋ ዕቃ አውጥቼ ከሆነ የምታጥብ እናቱ፣ እውነት ለመናገር ቃላት ያንሳኛል ማለት ነው እና አንዳንድ ጊዜ ጥሩ ጎረቤት መልካም ጎረቤት ይስጠን ነው የሚባለው። ለዝ ነው እላችኋለሁኝ። እኔ ዕቃ አውጥቼ ከሆነ ሰብሪ እያለቀሰች፣ እሷን ይዤ ከሆነ የእኔም ዕቃ አይቀርም በአንድ ነው የሚታጠበው ማለት ነው እና ደስ የሚል እንትን ነው እንደዚ አይነት ነገር በጣም ነው ደስ የሚለው። አንዳንድ ጊዜ ከምትኖሩበት አንጻርም እሷ አሁን በቃ እንደዚህ ነው፣ እዛ የሚኖሩት ወረባቦ በነበረችበት ሰዓት እንደዚህ ነው በቃ ማህበራዊ እንትናቸው እንደዚህ ነበር፣ በጣም ደስ ይል ነበር እና እሷ እንደነገረችን በዚ አጋጣሚ ያው ወረባቦዎች መሻላ ልላችሁ ነው። እንደውም ወደ ወረባቦ ግቢ ግቢ እያለኝ ነው በዚ አጋጣሚ ማለት ነው። ተያይዘን በቃ ሙሉ ቤተሰብ ወደ ወረባ ቡልን ገባ ነው። እንግዲህ ምን ትላላችሁ? እና ውዶቼ በዚህ መልኩ እንደምታውቁ ጥቅል ጎመን እየከተፉ ነበረ። አልጫም ነው የምንሰራው፣ ፍርድ እንጨምርበታለን፣ ሌላ ምንም አንጨምርበትም እንድንች እና ጥቅል ጎመናችን ነው ያው ይጣፍጣል፣ ቆንጆ ነው። ስሩ፣ እየሰራችሁ እየበላን ማለት ነው ውዶቼ። የዛሬው ውሏችን በመስራት ነበረ። በዚሁ አጋጣሚ ሸር አድርጉልኝ ላይክም አድርጉልኝ። ሌላ ጥያቄ ካላችሁ ምንም አይነት ጥያቄ እንዲሁም ደግሞ ለእናንተ የማቀርብላችሁ ነገር ካለ እንሻላ አብሽሩ። በተዛዛችሁ መሰረት እናቀርባለን ማለት ነው። ከዛ ፍጥነት ላይ ያደረግኩትን ያው ይቅርታ ለምን ፍጥነት ታደርጊያለሽ? ቪዲዮውን ቆራረጥሽ አታደርጊም ወይ ምናምን ላብብላችሁኛል ቪዲዮ ስትቆራረጡ ቆራርጡ። በየእንትኑ ላይ ረጅም ቪዲዮ ከቀረጻችሁ ያንን ኤዲት ስታደርጉ ሰዓት ይወስዳልና እንደዛ ስለሚሆንብኝ ነው ማለት ነው። እና በዚህ መልኩ ጥቅል ጎመኔን ከተፍኩኝ፣ ሽንኩርቴን አቁላልቼ ነበረ ጨመርኩ ማለት ነው። ጥቅል ጎመን ጥብስ አድርጋችሁ ውሃ ሳትጨምሩ እንዲሁም ደግሞ ጥቅል ጎመኑ ከላይ ታጥባችሁ ልጣችሁ ካጠባችሁት ውስጡን ስትከትፉ ማጠብ ምናምን የለባችሁም። ንጹሕ ነው፣ ምንም ነገር የለውም። ከዛ ውሃ እንዳያበዛ ማለት ነው። ካለዛ ካጠባችሁት ውሃ ያበዛባችኋል። እዛ ላይ ስታደርጉት የራሱ የሚተፋ ውሃ ስላለ ውሃ ከውሃ ያወጣችሁ ወደ የምትሰሩት ብረት ድስት ላይ ስታደርጉት ውሃ ነው ያበዛባችኋል። ስለዚህ ጥብስ እንደሌላችሁ ማጠብ የለባችሁም። ጥቅል በመሆኑ ከላይ ታጠባችሁት በኋላ ልጣችሁ፣ ንጹሕ ፓርት እስከሚሆን ድረስ ትልጡት አላችሁ። ከዛ በታች ያለውን ግን ዝም ብላችሁ ከትፍ አድርጋችሁ መጨመር እንጂ ጥቅል ጎመን አትጠቡ። በፊት እኔ እያጠብኩ ጠቀመው ነበር፣ ነገር ግን ውሃ ያበዛል፣ ጥብስ አይልላችሁም ማለት ነው። ውሃ እንዳይበዛባችሁ ደግሞ ምን ማድረግ ያለባችሁ እናንተ ጥብስ እንዲልላችሁ ሳታጥቡ ከላይ ካጠባችሁ በኋላ መረብ አፓርት ካለው ያንን ከላጣችሁ በኋላ ዝም ብላችሁ ከተፋችሁ፣ ምክንያቱም ውስጡ ንጹህ ነው። ጥቅል ጎመን ታውቃላችሁ፣ ምንም የሚገባበት ነገር ስለሌለ በእንደዚ አይነት መልኩ መጠቀም ትችላላችሁ ማለት ነው። በዚህ መልኩ ምሳችንን ሰራርተን እንበላለን እላቸዋለሁ። ውዶችዬ ይህን ይመስላል የዛሬው ውሏችን። ማሻላ ውጩ ራሱ ደስ ሲል ብታወት አረንጓዴ ምናምን ሆኖ አየሩም ደስ ሲል ነበረ። ነፋሻ ነው፣ እንዲሁም ደግሞ በቃ ፀሐይ ምናምን። ሰላም ባያቸው፣ እስኪ ሰላም፣ ሰላም፣ ሰላም ባያቸው። ሰላም ባያቸው። ሰላም ቤተሰብ። ራሱ እየረበሽኩ ነው ባያቸው ሰብሪና እየረበሸች ነው። ስረብሽ ነው የዋልኩት ዛሬ። ብሎ ጋር አላሰራም ብዬ በይ አዎ እየረበሽኩ ነው እኔ በጣም ረበሽኛለሁ። ባያቸው ረበሽኛለውኝ ባያቸው ባያቸው በይ እንጂ ረባሽ ነኝ። ከዛ እንደምታውት ጓደኛዬም እየረዳችኝ ነበር። ዝጋላቸኋለውኝ አሁን ይለቀስም እንደጨረስን አውራቸውን ንሽ ሰብሪን አረባሿ እየረበሻች ነው። የጎረቤት ሄድ ካሜራውን አይተው ብቅ ብቅ እያለ እያየ ነበረ፣ ካሜራ ሳደርግ በነገራችን ላይ ግርም ይላቸዋልና፣ እንዲች አይተዋት፣ ሰብሪና ማቻው ነው የምትለው ገብታ ማለት ነው። እና በዚህ መልኩ ነው የዋል ነው ላችኋለሁ፣ ውዶች ሶላት አዛም ብሎ ነበረ። ሶላት እንስገድ እያሉ እኛ እስከምንጨርስ ድረስ ያው አብዲም የጓደኛ የምጎረቤት ይንባል እንደሁም የአብዲ ጓደኛም ነበረ ወደ ሶላት ሄዱ፣ ወዱ ሊያደረጉ ማለት ነው። እኛም ምሳችንም ቶ ቶሎ ብለን ጨረስን። በነገራችን ላይ ሰብሪ እንደምትዋት መላጣውን አለች፣ ፀጉሯ ተነስቷል ማለት ነው። ፀጉሬ ተነስቷል ተላጥቻለሁኝ በይ መላጣ ማን ነው? መላጣ የሆነው ማን ነው? ይሄ ማነው? ጭንቅላት ከዛ በምታወት መልኩ ቡናችንን ቆላን። ቡናችንን እንጥዳለን፣ እሳችንን እንበላለን ማለት ነው። ሰላም ባያቸው እስቴ። ሰላም ናቸው ወይ በያቸው። ሰላም ባያቸውላምላም በ ምሳችንን አቀረብን ላቸዋለሁኝ። ከዛ ተሰባሰብ ነው ውጭ ላይ ነው ምሳ ራሱ የበላ ነው። አንድ ላይ ሁላችንም ምሳችንን በላን፣ ከዛ ቡናችን እንጠጣለን ማለት ነው። የዛሬው ውሏችን ይሄን ይመስል ነበረ። ብቻ ደስ ይላል። ሰላም በያቸው፣ ሰላም በይ። ማን ነው የሚረብሸውሽ? ይረባሹ ማን ነው? ሰብሪና እዚህ ጋር ሰብሪ ተኝታ ነበረ። በጣም ስትረብሽ ቆይች ተኛች። ተረጋግተን ነበረ። ቡና ራሱ የጠጣ ነው ሰብሪና። በጣም ከጧት ጀምራ እንቅልፍም ስላልተኛች እኔ ተኝቻለሁ። ምሳ ሲበሉ እኔ ተኝቻለሁኝ። በይ ተኝቻለሁኝ። በይ ተኝቻለሁ። በይ ሼር ላይክ አድርጉ፣ ለእኔም ስትሉ በያቸው። ሼር አድርጉ። በይ በይ፣ ሄሎ። በይ ና በያቸው፣ ና በያቸው። መላጣ ሁኛለሁ። ቀጣይ ፓርት ላይ ቪዲዮ ይለቀቃል። መላጣ አርገውኛል በያቸው። ከዛ በዚህ መልኩ ምሳችንን በልተን እንጨርሳለን ማለት ነው። አሁን ምንድነው ሲኒችንን ምናምን እንደረድራለን። ሲናችንን ረከቦታችንን ከወጣን በኋላ ቡናችንን እንጠጣለን እላቸዋለሁ። የውጩ አየር በጣም ደስ ይላል። ከእኔ በታችን ጎረቤት አሉኝ። ከዛ ብቻችንን ያው ብቻችንን ስላችሁ ጎረቤት ምናምን ማለት ከታች ከኔ ከአጥር ውጭ የሉም ነበረ እኛንን በአንድ ላይ ተሰባስበን ቡናችንን ጠጣን እላቸዋለሁኝ። በዚህ መልኩ ነው የዛሬ ውሏችን በጣም ደስ ይል ነበረ። አንዳንድ ጊዜ ውሏችን ብሎክ ስሰሩ እንደነገርኳቸው በጣም በደስታ እና ደስ ብሏችሁ ነው የምትሰሩት? እኔ በደስታ ነው በቃ ብሎ ብሎክ ስሰራ አልሐምዱሊላ እላችኋለሁ። ሁላችሁም ሸር አድርጉ፣ ላይክ አድርጉ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። የዛሬ ውሏችን ይሄን ይመስል ነበረ። በሌላ ቪዲዮ እንገናኝ። ሰላም አሌይኩም ወረሕመቱላ ወበረካቱ